ሰላም ጤና ይስጥልን አድማጮቻችን፣ እንደምንላችኋል። ከአርጀንት ኒውስ የሰዓቱን ዜና እናሰማለን። የግብፁ ፕሬዚዳንት አብደልፈታህ አልሲሲ እና ለይፋ የስራ ጉብኝት ካይሮ የገቡት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ትናንትና ሐሙስ ተገናኝተው በአፍሪካ ቀንድ፣ በሱዳን ቀውስና ቀይ ባህር ደህንነት ጉዳዮች ላይ መምከራቸው ተገልጿል። የሁለቱ መሪዎች ውይይት ኢትዮጵያ የቀይ ባህር መውጫ ለማግኘት እያደረገች ካለው ጠንካራ እንቅስቃሴ አንጻር በቀጠናው እየተፈጠረ ያለውን አዲስ የኃይል አስተላለፍ በግልጽ ያመላከተ ነው ተብሏል። የግብፅ ፕሬዚዳንታዊ ጽሕፈት ቤት ቃል አቀባይ እንዳስታወቁት ፕሬዚዳንት አልሲሲ ለፕሬዚዳንት ኢሳያስ አፈወርቂ መቀባበል ያደረጉላቸው ሲሆን በተለይም በታላቁ የግብጽ ሙዚየም የምረቃ ስነ ስርዓት ላይ ለመገኘታቸው ምስጋን አቅርበዋል። ፕሬዚዳንት አልሲሲ በሁለቱ ሀገራት መካከል ያለውን የቆየና ስትራቴጂካዊ ግንኙነት ያደነቁ ሲሆን በተለይም በኢኮኖሚና በኢንቨስትመንት መስኮች ትብብሩን ለማጠናከር ያላቸውን ፍላጎት ገልጸዋል። ምንም እንኳን የውይይቱ አጀንዳዎች ሰፊ ቢመስሉም የፖለቲካ ተንታኞች የስብሰባው ዋና ትኩረትና ጊዜያዊነት ከኢትዮጵያ የባህር ፍላጎት ጋር በቀጥታ የተያያዘ እንደሆነ ይገልጻሉ። በተለይም ስለ ሶማሌ የተነሳው ነጥብ ይህንን በግልጽ ያሳያል። መግለጫው ሁለቱ መሪዎች በጥቅምት 224 በአስመራ ተደረገው የግብጽና የኤርትራ እንዲሁም የሶማሌ መሪዎች ጉባኤ ላይ የወጣውን የጋራ መግለጫ እንደሚያከብሩ ማረጋገጣቸውንም ይጠቅሳል። ይህ መግለጫ የሶማሌንና የሌሎች የቀጠናውን ሀገራት ሉዓላዊነትና የግዛት አንድነት ማክበር አስፈላጊ መሆኑን ያሰምርበታል። ይህ የሶማሌ የግዛት አንድነት አጽንኦት ኢትዮጵያ ከሶማሊላንድ ጋር የባህር በር ለማግኘት የገባቸውን የመግባቢያ ስምነት በቀጥታ የሚቃወምና ለኢትዮጵያ ግልጽ የሆነ የዲፕሎማሲያዊ መልዕክት የሚያስተላልፍ ነው ተብሏል። በቀይ ባህር ደህንነት ዙሪያ መሪዎቹ የጋራ ትብብር ማጠናከር አስፈላጊ መሆኑን ገልጸዋል። ፕሬዚዳንት አልሲሲ ግብጽና የኤርትራ ከሌሎች አፍሪካ ና የአረብ ጎረቤት ሀገራት ጋር በመሆን በቀጠናው መረጋጋትና የማረጋጋት አስፈላጊነት ላይ አጽንኦት መስጠታቸው ተዘግቧል። ይህ አካሄድ ኢትዮጵያ የባህር በር ለመገንባትና በቀይ ባህር ላይ ተጽዕኖ ፈጣሪ ለመሆን የምታደርገውን ጥረት የሚገድብ የጋራ ግንባር የመፍጠር ስርት አካል ሊሆን እንደሚችል ተንታኞች ይጠቁማሉ። ግብጽ በቀይ ባህርና በስዊዝ ካናል የንግድ መስመር ላይ ያላት የቆየ የበላይነት ለማስጠበቅ የምትጥር ሲሆን፣ ኤርትራ ደግሞ ኢትዮጵያ የራሷን ወደብ ከማግኘት ይልቅ የኤርትራ ወደብ እንድትጠቀም ትፈልጋለች። በመሆኑም የሁለቱ ሀገራት ጥቅም በዚህ ጉዳይ ላይ የተሳሰረ ይመስላል። በተጨማሪም በሱዳን ጦርነት ፈታ ዙሪያ ተመሳሳይ አቋም እንዳላቸው ያረጋገጡ ሲሆን፣ የሀገሪቱ ብሔራዊ ተቋማት በተለይም የሱዳን ጦር ኃይሎችን በመደገፍ የሱዳን ጦር ኃይሎችን መደገፍ እንደሚያስፈልግና ትዩ አካላትን ለመፍጠርም የሚደረግም ማንኛውም ሙከራ እንደሚቃወሙ አስታውቀዋል። የፕሬዚዳንት ኢሳያስ የካይሮ ጉብኝት በወረቀት ላይ ሰፊ የቀጠናዊ ጉዳዮችን የዳሰሰ ቢመስልም ዋናውና ስውሩ ዓላማው ግን በኢትዮጵያ የቀይ ባህር ፍላጎት ዙሪያ የተጠናከረ የግብፅና የኤርትራ የጋራ አቋም መገንባትና ለአዲስ አበባ ግልጽ የሆነ የማስጠንቀቂያ መልእክት ማስተላለፍ እንደሆነ በሰፊው ይታመናል። በተያያዘ ዜና ግብፅ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዚዳንት አብድልፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት ለኤርትራው ፕሬዚዳንት ተናገሩ። ግብጽ በምታስመርቀው ግዙፉ ሙዚየም ስነስርዓት ላይ ለመታደም እና በሁለት ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዚዳንት ኢሳያስ አፈወርቂ ፕሬዚዳንት አልሲሲ አገራቸው የኤርትራን ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዚዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዚዳንት አልሲሲ ግብዣ የሚካሄድ ሲሆን ለአምስት ቀናት የሚቆይ ነው ተብሏል። ከፕሬዚዳንት ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዚዳንቶች ተገናኝተው በተወያዩባት ጊዜ አልሲሲ ግብጽ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት አመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳዩ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው መሆኑን የገለጹት ጠቅላይ ሚኒስትር ባለፉት ሰላሳ አመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የለው በመሆኑ ሊስተካከል እንደሚገባም አጽንዖት ሰጥተው ተናግረዋል። ግብፅ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ አል ሲሲ ተናግረዋል። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ እቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ አህመድ የአገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ሕጋዊ መሰረት የሌለውና በየትኛውም የአገሪቱ ከፍተኛ የስልጣን አካልም ሆነ በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ልገኝ እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ አገራቸው የጦርነት ፍላጎት እንደሌላ፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብጹ ፕሬዚዳንት ጋር የተገናኙ ፕሬዚዳንት ኢሳያስ በተለያዩ ጉዳዮች ላይ መወየታቸው ተነግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብፅ ሶማሌን ጨምሮ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያ የባህር በር ፍላጎት ተከ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዚዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዚዳንት ይህንኑ በድጋሚ እንዳረጋገጡላቸው የወጣው መግለጫ አመላክቷል ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው ሱዳንና በሶማሌ ጉዳይ ላይ የተወያዩ ሲሆን አለም አቀፍ ህግ በተለይም የቀጠናው ሀገራት ነጻነት ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽኖት መስጠታቸው ተገልጿል መሪዎቹ ካይሮ ላይ የተገናኙት ሁለት አመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነውን እና በኤርትራና በግብጽ የሚደገፈው ሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብጽ፣ ኤርትራና ሶማሌ ባለፈው አመት ጥቅምት የጋራ ግንባር የመሰረቱ ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ1990 ደም አፋሳሹ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽለው በትግራይ ውስጥ በተካሄዱ ጦርነት ውስጥ በጋራ እስከመዋጋት ደርሰው ነበር። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ግንኙነታቸው የሻከረው የኢትዮጵያና የኤርትራ መንግስት መንግስታት የኢትዮጵያ የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብተው ጦርነት እንዳይቀሰቀስ ስጋት ተፈጥሯል ተብሏል።